ማንም ያልጠበቀው ሆኗል። አምባሳደሩ ሻቢያን ያስደነገጠ አቋም አሰምተዋል። ፕሬዝዳንት ኢሳያስ አፈወርቄ እንደ ኮሎኔል መንግስቱ ኃይለ ማርያም ከሀገር ይኮበልላሉ ሲሉ ሻቢያን ነክሰው የያዙት አምባሳደር አፍርጠውታል። ወዲህ ደግሞ የአስመራው መንግስት የሚዘውረው መፈንቅለ መንግስት ከቁጥጥር ውጭ እየሆነ ነው። በሌላ በኩል ደግሞ መቀሌ ስለገቡ የፋኖ ወታደሮች አንድ ጥብቅ መረጃ ወጥቷል። ይህ አንድ አፍታ ሚዲያ ነው። የቀድሞ የአሜሪካ አምባሳደር ሻቢያን ነክሰው ይዘዋል።

ዛሬ ደግሞ ፕሬዚዳንት ኢሳያስ አፈወርቄ እንደ ኮሎኔል መንግስቱ ኃይለ ማርያም ፈርጥጠው ከሀገር ይወጣሉ ይህም በቅርቡ ይሆናል ሲሉ አስጠንቅቀዋል። ያሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉድ ሻቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። አምባሳደሩ ማናቸው? ትንቢታቸው ሊሳካ ይችላል ወይ የሚለው ሳይሆን በቀዳሚነት የምናስደምጣችሁ መረጃችን ይሆናል። ይህ በእንዲህ እንዳለ በሌላው መረጃችን ደግሞ ከአስመራ የሚዘወር መፈንቅለ መንግስት እየተደረገ መሆኑ ታውቋል። ሻቢያ በምስለኔዎቹ በኩል አደገኛ ኩዴታ እያደረገ እንደሆነ ከመቀሌ የወጡ መረጃዎች አረጋግጠዋል። በአስመራው መንግስት እየተመራ ነው የተባለው መፈንቅለ መንግስት ትኩረት ስቧል። ከጎረቤት ሀገራት በተለየ በኢትዮጵያ ፖለቲካ እጁን በማስገባት የሚታወቀው ሻቢያ አሁንም አላርፍ ብሏል። ሰሞኑ በምስለኔዎቹ የተሞከረው ኩዴታ ላይ ዋና ትዕዛዝ በመስጠት መሳተፉ እየተነገረ ነው። ዝርዝሩን ከመረጃችን ታገኙታላችሁ። በጦርነት የቆሰሉ የፋኖ ወታደሮች መቀሌ መግባት ሲና ዳግም እየተነሳ ነው። ሆርን ዊትነስ በጉዳዩ ላይ ምንጮችን ዋቢ አድርጎ ስለ ጉዳዩ አንድ ጥብቅ መረጃን በዛሬ እለት ይዞ ወጥቷል። ዘገባው ከፍተኛ የቲዲኤፍ የጦር አዛዦች ከፋኖ ኃይሎች ጋር ከስምምነት ስለደረሱበት ጉዳይ ዝርዝር አውጥቷል። ከዚህ በተጨማሪም በሁለቱ ክልል አዋሳኝ ላይ በጋራ ስለሚያደርጉት እንቅስቃሴ ያለው ነገር አለ። የመከላከያ ሰራዊቱ ከዚህን ቀደም የፋኖ ተዋጊዎችን የሚመሩት ጄኔራል ምግበይ ኃይል ናቸው ማለቱ አይዘነጋም። መረጃውን በስፋት እናቀርበዋለን። ከባህር ማዶ ደግሞ ሐማስ እያንገራገረ ነው። ተኩስ አቁሙን ለማፍረስ ፈራ ተባ እያለ ነው። ዶናልድ ትራምፕ ሐማስ እምቢ ካለ ጦርነቱን ዳግም አስጀምረዋለሁ ሲሉ ዝተዋል። ይህ በእንዲህ እንዳለ ቡድኑ ረቡዕ ዕለት የተጨማሪ ሁለት አጋቾችን አስክሬን ማስረከሙን ገልጾ ነገር ግን የሌሎችን አስክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉ ይገኛል ሲል ተማጽኗል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ፣ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑም መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የቅድሞ የአሜሪካ አምባሳደር ሻቢያን ነቅሰው ይዘዋል። ዛሬ ደግሞ ፕሬዚዳንት ኢሳያስ አፈወርቄ እንደ ኮሎኔል መንግስቱ ኃይለ ማርያም ፈርጥጠው ከሀገር ይወጣሉ፣ ይሄም በቅርቡ ይሆናል ሲሉ አስጠንቅቀዋል። ያሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህን ወቅት አምባሳደሩ ያሰሙት ጉድ ሻቢያን ያስደነገጠና ያሸበረ ሁኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠት ቀጥለዋል። ከዚህ ባለፈም ከጸረ ሻቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛሉ። አምባሳደሩ በትናንትናው ዕለት ከብርጌድና ሐመዱ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጥፋ ቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ከዚህን ቀደም እንደነበሩ አምባገነኖች ሁሉ ከሀገር ይኮበልላሉ ብለዋል። አምባሳደሩ ከዚህን ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለማርያምና ጋዳፊ ያሉ አምባገነን መሪዎችን በመጥቀስ የኢሳያስ አፈወርቂም በጣም ከዚህ የሚለይ እንዳልሆነ ተናግረዋል። በኢትዮ ኤርትራ መሃል ውጥረቱ እጅግ መባባሱን ተከትሎ ውጊያ የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያም አሰብን የመቆጣጠሯ ነገር ሲሆን፣ ሁለተኛው ደግሞ የፕሬዚዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከውራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጄኔራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥ ሻቢያ ግብአተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂም የቀድሞ አምባገነን መሪዎችን በመጥቀስ የኢሳያስ ጣፈንታ ከዚህ የሚለይ እንዳልሆነ ተናግረዋል። ከአስመራ የሚዘወር መፈንቅለ መንግስት እየተደረገ መሆኑ ታውቋል። ሻቢያ በምስለኔዎቹ በኩል አደገኛ ኩዴታ እያደረገ እንደሆነ ከመቀሌ የወጡ መረጃዎች አረጋግጠዋል። በአስመራው መንግስት እየተመራ ነው የተባለው መፈንቅለ መንግስት ትኩረት ስቧል። ከጎረቤት ሀገራት በተለየ በኢትዮጵያ ፖለቲካ እጁን በማስገባት የሚታወቀው ሻቢያ አሁንም አላርፍ ብሏል። ከሰሞኑ በምስለኔዎቹ የተሞከረው ኩዴታ ላይ ዋና ትዕዛዝ በመስጠት መሳተፉ እየተነገረ ነው። የመቀሌ ፖለቲካ በሻቢያ መዘወር ከጀመረ እንደ መረጃዎች ይጠቁማሉ ለትግራይ ፖለቲካ ቅርብ የሆኑ የመረጃ ምንጮች እንደሚሉት የህዋት ክንፍ ከሻቢያ ጋር ግንኙነት ከጀምራ አንስቶ የኢሳይያስ ትእዛዝ በሚገባ እየተፈጸመ መሆኑን ይናገራሉ ከሰሞኑ በጦር ሰራዊት አመፅ ሽፋን መቀሌን ክናጠው ክስተት ጀርባ ሻቢያ እንዳለበት ተነግሯል ጄኔራል ታደሰ ወረደ ከስልጣን እንዲወገዱ የሚፈልጉት ኢሳያስ አፈወርቄ ለህዋት ጦር መኮንኖች በሰጡት ትእዛዝ መሠረት ታደሰ ወረደን ለማስደንገጥና ለማውረድ። ሰሞነኛውን አመጽ ከጀርባ እንደመሩት መረጃዎች ጠቁመዋል። ይህ ጄኔራል ታድስን የማስወገድ እንቅስቃሴ ለጦርነት መንገድ የመጥረግ እርምጃ ነው የተባለ ሲሆን፣ ጄኔራሉ ለዚህ የጦርነት እንቅስቃሴ እንደ እንቅፋት በመቆጠራቸው እንዲወርዱ ትዕዛዝ ተሰጥቷል ነው የተባለው። በዚህም ሻቢያ መር መፈንቅለ መንግስት በመቀሌ እየተደረገ ነው የሚለው መላምት እየተጠናከረ መጥቷል። ይህ በእንዲህ እንዳለ በጦርነቱ የአይን ብርሃናቸውን ያጡ የቀድሞ ተዋጊዎች በዛሬው ዕለት ይበቃል ብለው አደባባይ ወጣው በህዋት ላይ የተቃውሞ ድምጻቸውን አሰምተዋል። በተለያዩ የትግራይ አካባቢዎች ከመቀሌ እስከ ኤርትራ ጫፍ አዲግራት መስመር የተቀሰቀሰው የህዋት ታጣቂዎች ተቃውሞም ዛሬ በአራተኛ ቀኑ ቀጥሏል። በዛሬው ዕለት ከሰሞኑ የተለየ የተቃውሞ ክስተት ያጋጠመ ሲሆን በጦርነቱ አይናቸውን ያጡ የቀድሞ ታጣቂዎች እጅ ለእጅ ተያይዘው አደባባይ ወጥተዋል። የአይን ብርሃናቸውን ያጡ የቀድሞ የዋት ተዋጊዎች ይበቃል በሚል የተቃውሞ ድምፅ ያሰሙ ሲሆን በተስፋ መኖር በቃን ብለዋል የጦርነት አካል ጉዳተኛ የቀድሞ ተዋጊዎቹ በተስፋ መኖር በቃን አራት ዓመት ሙሉ ህክምና አላገኘንም አመራሩ ለራሱ እየበላ እኛን ረስቶናል የሚሉና መሰል መፈክሮችን አሰምተዋል ጎዳና ላይ እጅ ለእጅ ተያይዘው እየተጓተቱ ያሰሙት ተቃውሞ ከሰሞኑ ታጣቂዎች ተቃውሞ በላይ ትኩረት ስቧል የታጣቂዎቹ ተቃውሞ የዋት ተቀናቃኞችን ሰፊ ድጋፍ ጋፍ ያገኘ ሲሆን አፋር ክልል ከሰፈረው አራ መሬት እስከ ፓርቲዎች ድጋፋቸውን እየገለጹ ነው። የህዋት ተቀናቃኙ አረና በጉዳዩ ላይ ባወጣው መግለጫ ታጣቂዎቹ ያነሱት ጥያቄ ተገቢ መሆኑን በመግለጽ ድጋፉን ገልጿል። ይህ ታጣቂዎቹ ተቃውሞ የህዋትን የጦርነት ዝግጅት እስከ ማስቆም መዝለቅ እንዳለበት አረና በመግለጫው ጠቁሟል። ታጣቂ ኃይሉ ያነሳቸውን የደሞዝና ጥቅማ ጥቅም ጥያቄዎችን ከማንሳት ባሻገር ህዋትን በመቃወም የለውጥ አቀንቃኞች አካል እንዲሆን ጥሪ አቅርቧል። በተመሳሳይ የህዋት ተቀናቃኙ ታጣቂ ኃይል ሐራ መሬት ተቃውሞውን ተጨማሪ ተዋጊዎችን ለመሳብ እየተጠቀመበት ነው። የተዋጊዎችን ተቃውሞ የደገፉ ሐራ መሬት ከርተው እንዲቀላቀሉት ጥሪ እያቀረበ ሲሆን፣ በህዋት የበላይነት የሚዘወረውን የህዋት አስተዳደር ለመገርሰስ በጋራ የምታገል ቅስቀሳ እያደረገ ነው። ይሁን እንጂ የታጣቂዎቹ ተቃውሞ በጀኔራል ታደሰ ወረደ ላይ በጦር አመራሮች በኩል ሆን ተብሎ የተፈጠረ መሆኑ እየተገለጸ ነው። ጀኔራል ታደሰ ወረደ ወታደራዊ አመራሮች በግልጽ ጠላታችን ነው ካሉ ከፌዴራል መንግስት ወይም ገዢው ብልጽግና ጋር ያላቸውን ሚና በግልጽ እንዲለዩ ለማድረግ ነው ተብሏል። በጦርነት የቆሰሉ የፋኖ ወታደሮች መቀሌ የመግባት ዜና ዳግም እየተነሳ ነው። ሆርን ዊትነስ በጉዳዩ ላይ ምንጮችን ዋቢ አድርጎ ስለ ጉዳዩ አንድ ጥብቅ መረጃን በዛሬ ዕለት ይዞ ወጥቷል። ዘገባው ከፍተኛ የቲዲኤፍ የጦር አዛዦች ከፋኖ ኃይሎች ጋር እስከ ስምምነት ስለደረሱበት ጉዳይ ዝርዝር አውጥተዋል። ከዚህ በተጨማሪም በሁለቱ ክልል አዋሳኝ ላይ በጋራ ስለሚያደርጉት እንቅስቃሴ ያለው ነገር አለ። የመከላከያ ሰራዊቱ ከዚህ ቀደም የፋኖ ተዋጊዎችን የሚመሩት ጀነራል ምግባይ ምግባ ኃይል ናቸው ማለቱ አይዘነጋም። ከፋኖና ከመከላከያ ኃይሎች ግጭት ጋር በተያዘ ከባድ ጉዳት የደረሰባቸው የፋኖ አባላት በመቀሌ በሚገኘው አዋሽ ወታደራዊ ሆስፒታልን ጨምሮም በሌሎችም ሆስፒታሎች ገብተው እንዲታከሙ እንደሚደረግ ዘሆርን ዊትነስ ዘግቧል። ከወታደራዊ ሆስፒታሉ በተጨማሪም በትግራይ በሚገኙ በመንግስትና በግል ተቋማት በመሄድ የተጎዱ የፋኖ አባላት እንደሚታከሙ ምንጮች ነገሩኝ ብሎ ባወጣው ዘገባ ዘሆርን ዊትነስ ዘግቧል። ሁኔታው የትግራይ ኃይሎች እና በፋኖ ኃይሎች መካከል የተጀመረው አዲስ ወታደራዊና ፖለቲካዊ ጥምረትን የሚያሳይ ነው የተባለ ሲሆን የፋኖ ኃይሎች ሕክምና እንዲያገኙ በማድረግም በጉዳት ምክንያት ሕይወታቸው እንዳያልፍና አቅማቸው እንዳይመናመን ለማድረግ የሚደረግ ወታደራዊ ድጋፍ መሆኑ ተመላክቷል። በግጭቱ ምክንያት ጉዳት የሚደርስባቸውን የፋኖ አባላት ሕክምናና መድኃኒት ለማግኘት ከፍተኛ ችግር እንዳለባቸውና ከህዋት አመራሮች ጋር በፈጠሩት መግባባት መሰረት በአዋሳኝ የት ትግራይ አካባቢዎች ተጉዘው ወደ ትግራይ ክልል እንደሚገቡም ተገልጧል። በተለያዩ የጉዞ አማራጮች ተጉዘው ወደ ትግራይ የሚገቡት ጉዳት የደረሰባቸው የፋኖ አባላት በትግራይና በአማራ አዋሳኝ አካባቢዎች ሰፍረው ከሚገኙት የቲዲኤፍ አዛዦችና አባላት ጋር በመነጋገር እስከ መቀሌ ድረስ በመዝለቅ ህክምና እንዲያገኙ ይደረጋል ተብሏል። ህክምናውን የሚያመቻቹት የቲዲኤፍ አመራሮች እንደየጉዳት መጠናቸው መሆኑ እየተጠቀሰ ሲሆን፣ መጠነኛ ጉዳት ያጋጠማቸው የፋኖ አባላት በትግራይ አዋ ተመሳሳኝ አካባቢዎች በሚገኙ የመንግስት ተቋማት እንዲታከሙ ለጤና ኃላፊዎችና ባለሙያዎች ያዝዛሉ ተብሏል። የጉዳት መጠናቸው ከፍ ያለና ከፍተኛ ህክምና የሚያስፈልጋቸው የፋኖ አባላት ደግሞ ትራንስፖርትን ጨምሮ ሌሎች ሁኔታዎችን በማመቻቸት መቀሌ ድረስ ሄደው ህክምናውን እንዲያገኙ ይደረጋል ተብሏል። አዋሽ ተብሎ በሚታወቀው በመቀሌ ወታደራዊ ሆስፒታልን ጨምሮ ባይደርም በሪም እና በሌሎች ህክምና ተቋማት ለሳምንታት ብሎም ለውራት እንደሚታከሙ ዘገባው አክሏል። ቆቦም፣ አላማጣም፣ ኮረም በመሳሰሉ በግጭቱ ጉዳት የደረሰባቸው የፋኖ አባላት ህክምና ለማግኘት ወደ ትግራይ የሚገቡባቸው አዋሳኝ አካባቢዎች መሆኑንም በመረጃው ተጠቅሷል። ይህ ሐማስና እስራኤል የተኩስ አቁም ስምምነት ተግዳሮቶች እንደገጠሙት ተሰማም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነም ከባድ ነገር እንደሚጠብቀው ዝተዋል። ሐማስ በበኩሉ የታጋቾችን አስክሬን ለመለየት ተጨማሪ ጊዜ ያስፈልገኛል ሲል አሳውቋል። በሌላ በኩል እስራኤል ካትዝ ከከፍተኛ የጦር መኮንኖች ጋር ከተገናኙ በኋላም ጦሩ እንዲዘጋጅ ትዕዛዝ ሰጠዋል። ሐማስ ረቡዕ ዕለት የተጨማሪ ሁለት ታጋቾችን አስክሬን ማስረከቡን ገልጾም ነገር ግን የሌሎችን አስ ክሬን ከጋዛ ፍርስራሾች ውስጥ ለማውጣት ተጨማሪ ጊዜና የዘመኑ መሳሪያዎች ያስፈልጉኛል ብሏል። የቡድኑ ወታደራዊ ክንፍ ባወጣው መግለጫ ላይ ለሰላም ስምምነቱ ቁርጠኛ መሆኑን አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ለስምምነቱ ተገዢ ካልሆነ እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ ልትቀጥል ትችላለች ሲሉ ዝተዋል። የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በበኩሉ በቀይ መስቀል በኩል የታጋሾችን አስክሬን መቀበሉን ገልጾ ማንነታቸውን ይመለ የመለየት ስራ ይቀራል፣ ብሏል። የእስራኤል ጦር ህዝቡ በትዕግስት እንዲጠብቅ ጥሪ አቅርቦ የታጋቾቹን ማንነት የማረጋገጥ ስራ ተሰርቶ በመጀመሪያ ለቤተሰቦቻቸው እንደሚያሳውቅ ገልጿል። ሀያ ነጥቦችን የያዘው የሰላም እቅድ ያለበትን ደረጃ ላይ መግለጫ የሰጡት የአሜሪካ ከፍተኛ አማካሪዎች በበኩላቸው እስካሁን ድረስ ዩናይትድ ስቴትስ ሐማስ የሞቱ ታጋቾችን አስክሬን ሙሉ በሙሉ ማስረከብ ባለመቻሉ የተኩስ አቁሙን ጥሷል ብላ እንደማታምን አስታውቀዋል። አማካሪዎቹ ሐማስ ሐማስ በሕይወት ያሉ ታጋቾችን በሙሉ በመልቀቅ ለቅዱ ተግባራዊ ያለውን ተገዥነት ማሳየቱን የተናገሩት አማካሪዎች የተለያዩ መንገዶችን በመጠቀም የሞቱ ታጋቾችን አስክሬን የመፈለግ ስራ እየሰራ ነው ብለዋል። ረቡዕ ማታ ሐማስ ያስረከቧቸው አስክሬኖች ከታጋቾች መካከል መሆናቸው ከተረጋገጠ 19 አስክሬኖች ብቻ በጋዛ ይቀራሉ ማለት ነው። በመጀመሪያው የጋዛ የሰላም እቅድ መሠረት ሐማስ 28 በሕይወት የሌሉ ታጋቾችን አስክሬን ማስረከብ ይጠበቃል ይጠበቅበታል። ቀደም ሲል እስራኤል ዘመቻውን አልተጠናቀቀም በማለት የቀሩ ታጋቾችን በሚመለከት ምን ማመቻመች እንደማታደርግ አስታውቃ ነበር። የእስራኤል መከላከያ ሚኒስቴር ጦርነቱ ዳግም የሚጀመር ከሆነ ሰራዊቱ በጋዛ ያለውን ሐማስ ሙሉ በሙሉ ለማሸነፍ ሁሉን አቀፍ እቅድ እንዲዘጋጅ መታዘዙን አስታውቋል። ረቡዕ ዕለት ከፍተኛ የጦር መኮንኖች ከተገናኙ በኋላ ሚኒስቴሩ እስራኤል ካትዝ ሐማስ የሰላም እቅዱን ተግባራዊ ለማድረግ የሚያመነታ ከሆነ ጦሩ መዘጋጀት እንዳለ